ተናስተልን፣ እንደምን ዋላችሁ። ሰባት ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ደቀርብ ያለው መሰለ ገብሮት ነኝ። በቅድሚያ አበይት ዜናዎቹ የሰራዊቱን ሙያዊ ዕውቀት ለማጎልበት የተከናወኑ ተግባራት ውጤታማ መሆናቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሳሞራ የኑስ ተናገሩ። አብራችሁን ቆዩ። በአዲስ አበባ በቂሊንጦ የቀጠሮ ማረፊያ ቤት በተነሳው የእሳት አደጋ ምክንያት በሰው ሕይወትና በንብረት ላይ ጉዳት መድረሱን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። ነሐሴ 28 ጠዋት 2 ሰዓት ተኩል ላይ በተነሳው የእሳት አደጋ በጭስ በመታፈንና በቃጠሎ 21 ሰዎች ሕይወታቸው አልፈዋል። ሁለት ታራሚዎች ለማምለጥ ባደረጉት ሙከራ ህይወታቸው ማለፉንም ጽህፈት ቤቱ በላከው መግለጫ ገልጿል። በአሁኑ ጊዜ ፖሊስ የሟቾችን አስክሬን ተረክቦ ተገቢውን የማጣራት ስራ እያከናወነ የሚገኝ ሲሆን፣ በአደጋው ዘጠኝ ታራሚዎችና የፖሊስ አባላትም ተጎድተው የህክምና እርዳታ እየተደረገላቸው ይገኛል። ከዚህ ባለፈ የማረሚያ ቤቱ ሁለት ብሎኮች ከፍተኛ ጉዳት ደርሶባቸው ከጥቅም ውጭ ነዋል። የታራሚዎች መገልገያ ቁሳቁሶችና የመዝናኛ ማዕከላትም ከወደሙ ንብረቶች መካከል ናቸው። ቃጠሎው ከዚህ የከፋ ጉዳት እንዳያደርስ የማረሚያው የፌዴራልና ና የአዲስ አበባ ፖሊስ አባላትን ጨምሮ የድንገተኛና የእሳት አደጋ መከላከያ አባሎች፣ ታራሚዎችና የአካባቢ ነዋሪዎች ከፍተኛ ርብርብ አድርገዋል። የታራሚዎች መኖሪያ በቃጠለው መውደሙን ተከትሎ ታራሚዎች ለጊዜ ወደ ተለያዩ የፌዴራል ማረሚያ ቤቶች እንዲሄዱ ተደርገዋል። በአጠቃላይ በአሁኑ ጊዜ የአደጋው መንስኤ በፌዴራል ፖሊስ በአዲስ አበባና በፌዴራል ማረሚያ ቤቶች የጋራ ምርመራ ቡድን እንዲሁም ታራሚን በማሳተፍ እየተጣራ ይገኛል። መንግስት፣ ለሟች ቤተሰብ መጽናትን ተመኝቷል። የታራሚ ቤተሰቦች፣ መላው ሕብረተሰብና የጸጥታ አካላት ላደረጉት ርብርብ ምስጋና አቅርበዋል። የቀጠሮ ማረሚያ ቤቱ በፍጥነት ተጠግኖ የተለመደ አገልግሎቱን መስጠት እንዲችል ከፍተኛ ጥረት እየተደረገ መሆኑንም ገልጿል። ተገልጋዮችና ቤተሰቦችም በትግስት እንዲጠባበቁም ጠይቀዋል። የሰራዊቱን ሙያዊ እውቀት ለማጎልበት የተከናወኑት ተግባራት ውጤታማ መሆናቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ሳሞራ የኑስ ገለጹ። ባለፈው በጀት ዓመት ትምህርትና ስልጠና ያገኙ የሰራዊት አባላትም ተልእኮን በብቃት ለመወጣት አቅም እንደፈጠረላቸው ገልጸዋል። ሮዛ መኮንን። የጦር ሰራዊቱ ለህገ መንግስታዊ ስርዓቱ ያለውን ቁርጠኝነት ሙያዊ ብቃትና ዝግጁነቱን ለመገንባት እንዲሁም የተሰጠውን ተልእኮ ለመፈጸም ከፍተኛ የአቅም ግንባታ ስራ ሲያከናውን መቆየቱን የጦር ኃይሎች ጠቅላይ ኢታማዦር ሹም ጀነራል ሳሞራ ዩኑስ ገልጸዋል። ማንኛውም የአቅም ግንባታ ስራ ዋናው የሚሰራው በሰው ኃይሉ ቢሆንም አደረጃጀትን፣ አሰራርን ያካትታል። ቁልፍ የሆኑ የአቅም ግንባታ ማዕከሎች ተፈጥረዋል። የማያቋርጥ ቀጣይነት ያለው የትምህርትና ስልጠና ፕሮግራሞች በመያዝ የሰራዊቱ ሙያዊ እብቀቱ አካዳሚያው እብቀቱ በከፍተኛ ደረጃ ከፍ እንዲል እና በአጠቃላይ ሙያው ብቃቱ እና ዝግጁነቱ ከማሳደግ አንጻር ውጤታማ ስራዎች መስራት ተችለዋል። አንዱ ለዚህ ማሳያ በሆነው በመከላከያ ሚኒስቴር ባሩድ ማዕከላዊ ዝም የጦር ሰራዊቱ የተሰጠውን ተልዕኮ በማሳካት ረገድ ስኬቶቹን አስመዝግቧል። በበለጠ አቅም ተልእኮውን ለመፈጸም የሚያስችል የአቅም ግንባታ ስራም ቀጣይነት እንደሚኖረው ነው የባሩድ ማዕከላዊ ዟና አዛዥ ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ የገለጹት። ዋናው የሰራዊቱ ተልእኮ ያው ውጊያው ማስቀረት ነው። ከዛ አልፎ ውጊያው ከተፈጠረ ደግሞ በአጭር ጊዜ እና በአነስተኛ ክሳራ ለመጨረስ ነው። ይሄ ተልእኮ ይዘው እዚህ ተቀምጦ ለረጅም ጊዜ ስራ እየሰራ ነው ያለው። ለወደፊትም ይህ ግዳጅ እስከ መጨረሻ ድረስ ለማድረስ አቅሙ ወደ ከፍተኛ ደረጃ የሚያደርሱ የተለያዩ ስራዎች እየሰራ ነው። ከሚሰራቸው ስራዎች አንዱ ሰራዊቱ የማያቋርጥ ስልጠና መሰልጠን ነው። በበጀት አመቱ በተከናወኑና ቀጣይነት ባላቸው የትምህርትና ስልጠና አቅም ግንባታ ላይ ተሳታፊ የሆኑ የማዕከላዊ ዕዝ ጦር አባላትም ተልኮን በብቃት ለመወጣት አቅም ፈጥሮልናል፤ ብለዋል። የተለያየ ትምህርቶች ነው ብሎ ይሰጠናል። በጣም ለውጥ አምጥታል። ለምን ጉልበት ያለ ነው ራሱ ጉልበት አግኝተነዋል። ከሰራዊቱ ጋር እኩል ወጥተን እንድንገባ አድርጎናል ማለት ነው። ለወደፊቱ ለሚያጋጥም ማንኛውም ግዳጅ የበለጠ ተጠናክር እንድንቀጥል ከውስጥ ከውስጥ የሚሰጡ ስልጠናዎች አሉ። ባለው ላይ የመጨመር ስልጠና እያደረግ ስለሆነ አሁን ላይ የተሻለ ደረጃ ላይ እንዳለ ነው የሚያመለክተው። በሁለት ሺህ ስምንት በጀት ዓመት በማዕከላዊ በርካታ የአካል ብቃት፣ የሙያና ቴክኒካዊ ስልጠናዎች የተከናወኑ ሲሆን ይህ መሰረት በማድረግ ለምርጥ ፈጻሚዎች የሽልማት ፕሮግራም በማዘጋጀት እንዲሁም በስልጠናዎችና በኑሮ ማሻሻያ ላይ የተሰሩ ስራዎችን አመላካች የሆነ ኤግዚቢሽን ለእይታ ቀርቧል። የህዝብ ጥያቄዎችን ሽፋን በማድረግ በሚሰራጩ አፍራሽ ወሬዎች ወጣቱ ወደ ተሳሳተ አቅጣጫ እንዳይሄድ በማድረግ በኩል የሴቶች ሚና ጉልህ መሆኑ ተጠቆመ። በአዲስ አበባ የሚኖሩ ሴቶች በወቅታዊ ጉዳይ ላይ ተወያይተዋል። የልቤ በአዲስ አበባ ከተማ አስተዳደር ከሚገኙ ሁሉም ክፍለ ከተሞች የተውጣጡ ከ2000 የሚበልጡ ሴቶች በወቅታዊ ጉዳይ ላይ ተወያይተዋል። የህዝብን ጥያቄ ሽፋን በማድረግ የሚንቀሳቀሱ አካላት በሚያሰራጩት ሀሰተኛ ወሬ ህዝቡ መደናገር እንደሌለበት ነው በመድረኩ የተነሳው። በምክትል ከንቲባው ማዕረግ የከንቲባው ዋና አማካሪና የህዝብ ግንኙነት ኃላፊ አቶ ተወልደ ገብረ ጻድቃን በማህበራዊ ድረገጾች የሚሰራጩ አፍራሽ መልእክቶችን ጀሮ መንሳት ይገባል ነው ያሉት። ትርምስ ሲፈጠር ብጥብጥ ሲፈጠር ንብረት ሲወድም ለነሱ ትልቅ ድል ነው ማለት ነው። የሶሻል ሚዲያ የሚባለው ዘመቻ ጦርነት ነው ያለው። ይሄ ጦርነት የሚሰማ ጆሮ ካጣ፣ የሚቀበል ጭንቅላት ካጣ ይጠፋል፣ ያከትማል። በተለይም ወጣቶች በተሳሳተ መንገድ እንዳይሄዱ ወላጅ እናቶችና ሴቶች ጠንካራ ስራ መስራት አለባቸው ተብሏል። ሴቶች ይህንን ነገር በማስረዳት ይህንን ነገር መልክ በማስያዝ ማንም ወጣት እንዳይደናገር ራሳችሁም ከዚህ መደናገር ሌት ለመውጣት ሌት ተቀን መስራት ይጠበቅባቸዋል ማለት ነው። የአዲስ አበባ ከተማ አስተዳደር የሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ አለም ፀሐይ ኤልያስ እንዳሉት ሴቶች የሀገርን ሰላም በማስጠበቅ ረገድ ያላቸውን ጉልህ ድርሻ አስጠብቀው ሊቆዩ ይገባል። የልማት ጥያቄ የመልካም አስተዳደር ጥያቄ የሚመስል ነገር ግን የመጣውን ልማት በማፍረስ የሚገለጥ የጸረ ሰላም ኃይሎችን አጀንዳ ልናወግዝ ይገባል ነው። በመድረኩ የተሳተፉ ሴቶችም ለአመታት የተገነባን ሀገራዊ ሰላምና መረጋጋትን ብሎም የልማት ስራን ለማደናቀፍ የሚጥሩ አካላትን አጥብቀው እንደሚከላከሉ ገልጸዋል። ሰላም ሲኖር ነው ልጆቻችንም ያው ተምረው መግባት የሚችሉትም ሰርተንም መብላትም ምንችለው ማለት ነው። ይሄን ነገር ይሄን ኩሽኩሽታ የምናጠፋው ማንን? እኛ ነን እናቶች። ተመልካቾች፣ አሁን የደረሰን ዜና አለ። የኢትዮጵያ አንድነት አርበኞች ግንባር የጦር ክንፍ ዋና አዛዥ ቶት ፖል ቾይ ህገ መንግስታዊ ስርዓቱን በመቀበል ከኢትዮጵያ መንግስት ጋር ለመስራት ተስማማ። የጦር አዛዡ ዛሬ ከፌዴሬ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ልዩነቶችን በሰላማዊ ሁኔታ ለመፍታት በሚያስችላቸው ጉዳይ ላይ ተዋይተዋል። የኢትዮጵያ አንድነት አርበኞች ግንባር በአሁኑ ወቅት የሌሎች አካላት መጠቀሚያ እየሆነ ነው ያሉት አዛዡ ኢትዮጵያ ያላስፈላጊ ሁከትና ብጥብጥ እንዳትገባ በመፈለጋቸው ለዚህ ውሳኔ መድረሳቸውን ገልጸዋል። በኤርትራና በሱዳን ድንበር አካባቢ የሚገኙ የግንባሩን አባላት ወደ ሀገር ለማስመለስም እንቅስቃሴ ተጀምረዋል። ዘገባው የሪፖርተራችን አያል አበባው ነው። ዜናዎቻችን ይቀጥላሉ። በምዕራብ ሐረርጌ ዞን የዶባ ወረዳ ነዋሪዎች የአካባቢያቸውን ሰላም ከመንግስት ጎን በመቆም እንደሚያስጠብቁ ተናገሩ። ነዋሪዎቹ የአፍራሽ ኃይሎችን በተግባር በመቃወም ሰልፍ አካሂደዋል። ሪፖርተራችን ጥላሁን ካሳ ከምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዩ ጽሕፈት ቤት የላክልን መረጃ ተመልክተውታል። በምዕራብ ሐረርጌ ዞን የዶባ ወረዳ ነዋሪዎች ባካሄዱት ሰልፍ ጸረ ሰላም ኃይሎች የሀገሪቱን ልማት በመቃወም የሚያደርጉትን ሕገወጥ እንቅስቃሴ እንደሚያወግዙት ነው የገለጹት። ከእነዚህ ጸረ ሰላም ኃይሎች በተለይ አሸባሪ ኦነግ የልማት ተቋማት እንዲፈራርሱና የመማር ማስተማር ሂደቱን እንዲደናቀፍ የሚያደርጉን እንቅስቃሴም ጠቅሰዋል። ይህ አሸባሪ ድርጅት የኦሮሞን ሕዝብ የማይወክልና ይልቁንም የኦሮሞውን ሕዝብ ጥቅምና መብት የሚጥስ መሆኑን ተናግሯል። ቀድሞ እናትና አባቶቻችን ሲጨቆኑበት የነበረውን ስርዓት ለመመለስ የሚንቀሳቀሱ አካላትን እናውግዛለን። በውጭ ሀገራት ቁጭ ብለው የሚያሸብሩ አካላት ነው ከዚህ ድርጊታቸው እንዲቆጠቡ የምንፈልገው። ለእኛ የሚሰጡን ጥቅም የለም። ልጆቻችንን በሰላም ማስተማርም እንፈልጋለን። የራሳቸውን ልጆች በምቾት እያስተማሩ ልጆቻችን እንዳይማሩ እያደረጉ ነው። ቢያተኛታን ሚሶማ ረጅርቱ በእድገትና በልማት ውስጥ ያለችውን ሀገራችንን ለማደናቀፍ ለጋ ወጣቶችን በማታለል እሳት ውስጥ የሚከቱና ከልማታችንም ወደኋላ ሊመልሱን የሚጥሩ አካላትን እናወግዛለን። እነዚህን የጥፋት ኃይሎች ከሰላማዊው ህዝብ ነጥለን መታገል አለብን። በሌላ በኩል በወረዳ ብየው ኪራባ አካባቢ በአሉባልታ ተታለው የጦር መሳሪያ ታጥቀው የህብረተሰቡን ሰላም ያወኩ አምስት ግለሰቦች ህዝቡን ይቅርታ መጠየቃቸውም ተጠቅሷል። ኦሎላ አዳት እንጃረምኔ ከዚህ ቀደም በተሳሳተ ወሬ ተታለን ትልቅ ስህተት ፈጽመናል። በዚህም ሰላማዊው ህዝብ ላይ ጉዳት አድርሰናል፣ እኛም ተጎድተናል። አሁን ከስህተታችን ተምረናል። ህዝቡንም ይቅርታ እንጠይቃለን። የምዕራብ ሐረርጌ ዞን የኦህዴድ ጽህፈት ቤት ኃላፊ አቶ አለማየሁ መኮንን ህብረተሰቡ የአካባቢውን ሰላም በመጠበቅ ልማቱን በማስቀጠል የድርሻውን እንዲወጣ ጥሪ አቅርቧል። ራኮሌ መጠንቱማ ሶቺ ደርገጎ ተኬኛ ጉፈቸይሳል። ወጣቱን ክፍል ከልማቱ የሚያደናቅፉትን የጥገኛ አስተሳሰቦች ለማስተካከል የሁላችንንም ትግል እንደሚጠይቅ መገንዘብ አለብን። ህብረተሰቡም ሰላሙን ለማናጋት የሚንቀሳቀሱ ኃይሎችን መታገል አለበት። የረጲ የደረቅ ቆሻሻ ኃይል ማመንጫ ፕሮጀክት በመጭው ታህሳስ ኃይል ማመንጨት እንደሚጀምር የውሃ መስኖና ኤሌክትሪክ ሚኒስቴር አስታወቀ። በአሁኑ ወቅት የፕሮጀክቱ አፈፃፀም 87 በመቶ ተጠናቋል። ለኢትዮጵያ ዜና አገልግሎት ዘገባ ሀብታሙ ድረስ። የረጲ ደረቅ ቆሻሻ የኤሌክትሪክ ኃይል ፕሮጀክት ግንባታ የተጀመረው በጥቅምት 2006 ዓ ም ነው ለግንባታውም 2.6 ቢሊዮን ብር ተመድቦለታል። በቀን 10400 ቶን ደረቅ ቆሻሻን በመጠቀም 50 ሜጋዋት ኤሌክትሪክ ኃይል ማመንጨትም የሚያስችል ነው። የእንግሊዙ ካምብሪጅ ኢንዱስትሪዎችና የቻይናው ሲኤንሲኢሲ ኩባንያዎች ግንባታውን እያከናወኑት ነው። የፕሮጀክቱ ምክትል ኃላፊ ኒኮላስ ሂልሰን ፕሮጀክቱ የአረንጓዴ ኢኮኖሚ ልማትን የሚያግዝ መሆኑን የተናገሩት ኢን ተርምስ ኦፍ ኤንቫይሮሜንታል ቤኔፊትስ የከባቢ አየር ጠቀሜታውን በተመለከተ ፕሮጀክቱ በካይ ጋዝ ወደ ከባቢ አየር እንዳይለቀቅ የሚያደርግ በመሆኑ ለአካባቢ ጥበቃ ጠቀሜታው ከፍተኛ ነው። ፕሮጀክቱ በመጪው ታህሳስ ወር እንደሚጠናቀቅ የተናገሩት ደግሞ የውሃ መስኖና ኤሌክትሪክ ሚኒስቴር የሕዝብ ግንኙነትና የኮሚኒኬሽን ዳይሬክተሩ አቶ ብዙነት ተወልቻ ናቸው። ታህሳስ 30 2009 ዓ.ም፣ ሌላ ከአቅም በላይ የሆነ ችግር ያላጋጠመ በስተቀር ያኔ ይጠናቀቅና ኮሚሽኒንግ ይጀምራሉ። የረፒ ፕሮጀክት ተጠናቆ ስራ ሲጀምር ደረቅ ቆሻሻን ተጠቅሞ 50 ሜጋዋት ኤሌክትሪክ ኃይል በማመንጨት ከአፍሪካ የመጀመሪያው ይሆናል። ከአሽከርካሪ ተሽከርካሪ ብቃት ጋር የተያያዙ አገልግሎቶችን ለማግኘት መጉላላት እየደረሰብን ነው ሲሉ ተገልጋዮች ተናገሩ። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን በበኩሉ ችግሩ ጊዜያዊ ነው ይላል። ሪፖርተራችን ሰይድ መሐመድ በዚህ ጉዳይ ያጠናቀረው ዘገባ አለ። በአዲስ አበባ ከተማ የአሽከርካሪ ተሽከርካሪ ብቃት ለማረጋገጥ የሚያስችል አገልግሎት በተቀላጠፈ መልኩ ለመስጠት ከነሐሴ ወር መጀመሪያ ጀምሮ የመዋቅር ለውጥ ተደርጓል። በተወሰኑ ክፍለ ከተሞች ተገኝተን ያነጋገርናቸው ተገልጋዮች ግን አሁንም ቀልጣፋ አገልግሎት እያገኘን አይደለም ይላሉ። ዛሬ ጠዋት መጣን፣ ተሰልፈናል። እያንዳንዱ መስኮት ምንም ሳይን የለውም። የት እንደምንሰለፍ አናቅም። ሳምንት ሆኖኛል። 11 ሰዓት ነው ዛሬ እዚህ የመጣሁት ከሌሊቱ ማለት ነው። እዚህ መጥቼ ሰልፍ ይዛለሁ። የሚሰራ ሰው የለም። እንደው እዚህ አካባቢ ችግሩ ምንድን ነው የሚል ሰው እንኳን አታይም። ወር ከአንድ ቀኔ ማለት ነው ዛሬ 24 ነው በ23 የተሰጠኝ እስካሁን ያለው። ስለዚህ በአንድ ጉዳይ ያውም በቤታቸው ውስጥ ባለው ጉዳይ በየሳምንት ነው እንመላለሰው። ያው አሁንም ደግሞ ዙሪያውን ጠረጴዛ ብታዩት ባለ ሰው የለም። ኮምፒውተሮች አሉ፣ የሚሰራባቸው ሰው የለም። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን በበኩሉ ተቋሙ አገልግሎቱን ቀልጣፋ፣ ግልጽነትና ተጠያቂነት የሰፈነበት ፍትሐዊና ጥራት ያለው አገልግሎት ለመስጠት የመዋቅር ለውጥ ማድረጉን ይገልጻል። አዲስ የሰው ኃይል በሚገባበት ጊዜ ስራውን በደንብ እስኪላመድ ድረስ የተወሰነ ጊዜ ሊወስድ ይችላል። ሁለተኛ፣ አዲሱን የሰው ኃይል በምናስገባበት ጊዜ ከነባሩ ጋር ርክክብ በሚደረግበት ወቅት የተወሰኑ ቀናት አገልግሎት ያልሰጠንበት ሁኔታ ነበረ። ስለዚህ በእነኛ ቀናት መገልገል የነበረበት ተገልጋዩ ቁጥሩ ከፍተኛ ነው። ስለዚህ በተሟላ መልኩ ወደ ስራ ሲገባ የተገልጋዩ ቁጥር የጨመረበት ሁኔታ አለ። በየመስኮቱ አገልግሎት ከሚሰጡ ባለሙያዎች መካከል ያነጋገርናቸው ፈጻሚ በተለይ የቴክኒክ ክህሎት ለማዳበር የተሰጠው ስልጠና በቂ አለመሆኑን ይናገራሉ። በዚህም አገልግሎቱን በተቀላጠፈ ሁኔታ ለተገልጋዮች ለመስጠት እንዳስቸገራቸው ይገልጻሉ። ለሙያው ብዙ ልምድ የለንም። ስለዚህ ብዙ ነገሮችን የሚያሳየን ሰው አልነበረም። በማንዋል በተሰጠ ማንዋል ብቻ ነው ጋይድ እየተደረገን ያለ ነው እና ይሄ ነው ትልቁ ችግር የፈጠረብን ማት ለምን እኛ ከተለያየ ሙያ ላይ ነው የመጣ ነው። ክፍተቶች ሲያጋጥሙን እንቆማለን። ምንም እንኳን አዲሱ መዋቅር የተለያዩ ብልሹ አሰራሮችን ለማስቀረት ታልሞ ተግባራዊ እየተደረገ ቢሆንም ችግሮች አሁንም ድረስ መኖራቸውን ነው ተገልጋዮቹ የሚናገሩት። እኔ ሳንቲም ጠየቁኝ። ሰዎች አሉ እዚህ እንሰራለን እና ስምንት መቶ ብር አምጭ ብለውኛል። ለቦሎ ወደሳ አላመጣም ብዬ ነው ተሰልፌ ያለሁት። እየተፈጸማላቸው ያሉ ሰዎች አሉ። በአይናችን እያየን ያለ ነው። ብንጮኸም የሚሰማን ሰው የለም። ባለስልጣኑ በበኩሉ በቅሬታ አቅራቢዎቹ ሀሳብ አይስማማም። በተሟላ መልኩ አዲሷ አደረጃጀት አዲስ የተመደበው ኃይል ስራውን ተላምዶት የተቀላጠፈ አገልግሎት ከመስጠት አንፃር ያው ሽግግር ላይ ነው። ከዕለት ወደ ዕለት የተሻለ ነገር አለ። ከዛ ውጭ ግን ብልሹ አሰራር አለ የሚለው በዚህ ደረጃ አልገመገምንም። አልካን ጤና ሳይንስ ቢዝነስና ቴክኖሎጂ ኮሌጅ በተለያዩ የትምህርት መስኮች ያሰለጠናቸውን 313 ተማሪዎችን አስመረቀ። ኮሌጁ ተማሪዎችን ያስመረቀው በነርሲንግ፣ በፐብሊክ ሄልዝ፣ በፋርማሲ፣ በሶሾሎጂና ሶሻል አንትሮፖሎጂ በዲግሪ እንዲሁም በቴክኒክና ሙያ ስልጠና በኖርሲንግ እና በሚድዋይ ፍሪ በዲፕሎማ ነው። በተመሳሳይ የኢትዮጵያ የሥነ መለኮት ድረ ምረቃ ትምህርት ቤት ለ16ኛ ጊዜ 67 ተማሪዎችን በሁለተኛ ድግሪ አስመርቀዋል። በምረቃ ሥነ ሥርዓቱ ላይ ቄስ ዶክተር ዋቅ ስዩም እንዳሉት ተመራቂ ተማሪዎች የሰላም የፍቅርና የአንድነት መሳሪያዎች ሊሆኑ ይገባል። በሀገሪቱ ሰላም መቻቻልና ፍቅር እንዲሰፍን ከተመራቂዎቹ ብዙ እንደሚጠበቅም ተናግረዋል። የደረሱን የትምህርት ተቋማቱ ነው መረጃዎቹን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም www ዩቲዩብ ኮም ኢቢሲ ወርልድ ብለው ይግቡ ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሆኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩቲዩብ ገጻችን ዕለታዊ የሚሆኑ ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች፣ እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። እንግዲህ ተመልካቾቻችን፣ በእኔ በኩል የነበሩት የሰዓቱ ዜናዎቻችን እነዚህ ነበሩ። መልካም ቆይታ።